ከጥፋት ውሃ በፊት የነበሩት ግዙፋን ከምድራዊው ዓለም በላይ የማያልቅ ግርማ ሞገስ የሞላበት ዓለም ነበር። ፈጣሪ ብርሃን ሁሉ የሚያበራበት የወርቅ ግንቦች ሰማያትን ይነኩ ነበር። መለኮታዊ ኃይልም ወደ ወንዞች ይፈስ ነበር። በመላእክት ሰራዊት መካከል የእግዚአብሔር ልጆች በስምምነት ሆነው ቆመው ነበር። መልካቸው ንጽህናና ጸጋን የሚያንጸባርቅ ነበር። እነርሱ ለማገልገል ይኖሩ ነበር። ልባቸው በሰላም የተሞላ አይኖቻቸውን በፈጣሪ ዙፋን ላይ ያተኮሩ ነበሩ። መለኮታዊ ኃይል እንደ ብርሃን ወንዞች በግዛቱ ውስጥ ይፈስ ነበር። የፈጣሪም ፈቃድ ወደ እያንዳንዱ ጥብ እያደረሰ፣ አየሩ በሰማያዊ ዜማዎች ይሞላ ነበር። በግዛቱ መሃል የፈጣሪ ዙፋን ነበር። ለሟች አይኖች እጅግ የበዛ ድምቀት ያለው ሰማያዊ ዓለም ግጭትን አያውቅም ነበር። እዚህ ሰላም የበላይ ነበር እግዚአብሔር። ልጆቹም በደስታ ኅብረት ሲኖሩ ነበር። ሕይወታቸውን ለፈጣሪ ክብር የተሰጠ ነበር። ነገር ግን በዚህ ፍጽምና ውስጥ ጥላ መንቀሳቀስ ጀመረ። አንድ ልብ ተወላወለ። የአመፃ ዘሮችን በጸጥታ ተዘሩ። በገነት ልብ ውስጥ የአንድ መልአክ ሐሳቦች ወደ ውስጥ ዞሩ። በአንድ ወቅት በፈጣሪ ክብር የተሞላ የነበረው ልቡ አሁን ከፊቱ የተቀመጠውን መንገድ ይጠይቅ ጀመር። በጸጥታ ውስጥ ሹክሹክታ መጣ። ጥርጣሬ ወደ መልአኩ አምሮ ገባ። ብዙም ሳይቆይ ወደ እንቢተኝነት የሚያዱ የአመፅ ዘሮችን እየዘራ የአመፅ ዘሮች ለመስፋፋት ብዙ ጊዜ አልፈጀባቸውም። በቃላቱ ተስበው ሌሎች መሰባሰብ ጀመሩ። በልባቸው ውስጥ እሳትን የሚያቀጣጥሉ ቃላት አመፀኛው መልአክ እንደ መሪ ተነሳ። የነፃነትና የኃይል ተስፋዎቹም ተስፋ በቆረጡት ልቦች ስር መስደድ ጀመሩ። አንድ የነበረው ሰማያዊ ዓለም መሰንጠቅ ጀመረ። ምርጫ በእያንዳንዱ ልብ ፊት ቀረበ። በስምምነት መቆየት ወይስ የዓመፅን ጥሪ መከተል። በስውር ተገናኙ፣ ቁጥራቸውን በእያንዳንዱ ቅጽበት እያደገ ይሄዳል። ነገር ግን ሁሉም ልቦች አልተሳውም። በታማኞቹ መካከል ታማኝነት ከዓመፅ ማበቢያ በላይ በራ። በፈጣሪ ብርሃን ጸንተው ቆሙ። አመፁ በድፍረት አደገ። በስውር በብዛት ተሰባሰቡ። መሪያቸውም ከፈጣሪ ፈቃድ ነፃ የሆነ የራሳቸውን መንግስት ቃል ገባላቸው። የሰማያዊው ዓለም ስምምነት መናጋት ሲጀምር፣ አየሩ በውጥረት ከበደ። በአንድ የመጨረሻ መግለጫ አመፀኛው የፈጣሪን አገዛዝ ለመጣል ቃል ገባ። ሰማያት ራሳቸው በአመፁ ጩኸት ተንቀጠቀጡ። ብርሃን ከጥላ ጋር ተጋጨ። ፍጥረትን ለዘላለም የሚቀይር ውጊያ መድረኩ ተዘጋጀ። እናም እንዲህ ተጀመረ። የመጀመሪያው እርምጃ ተወሰደ። አመፅም የዘላለም ሰላም እየሰበረ በሰማያት ላይ ነገሰ። ከአመፅ የተወለደ አዲስ አገዛዝ ተጀምሮ ነበር። በምርጫ አፋፍ ላይ የመሪው ዓመፀኛ ቆሞ ነበር። ታማኞቹ ድምፆች ከዓመፀኛው ጀርባ ተነሱ። እንዲመለሱ ልመና የፍቅርና የተስፋ ጩኸት ተጀመረ። ሁሉም ከፊት ለፊት ያለው ጨለማ ስምምነቱን አሰጠመው። አመፃውን የበለጠ የፈተነ ሊሆን የሚችል ነገር ራእይ ታየ። ኃይል የሚገዛበት፣ ኔፊሊሞች በሰዎች መካከል እንደ አማልክት የሚነሱበት የወደፊት ጊዜ የፈጣሪ መገኘት ለስላሳ ግን የማያወላውል ከወርቃማው ዙፋን ደረሰ። የመጨረሻ ልመና ነበር። በሚያድጉት ጥላዎች መካከል የተስፋ ብርሃን ግጭት ውስጥ በተቀጣጠለ የታማኝነት መሳብና ኃይል ማባበያ የአመፀኛውን ህልውና ቀደደው። ጥላዎቹ ተመለሱ፣ ጥሪያቸው እየጎላ፣ ተስፋቸው እየጠራ በአንድ እርምጃ ምርጫው አደገ። ሰማያዊው ዓለም ብርሃኑ ስትደበዝዝ አለቀሰ ለሚያድገው የዓመፅ ማዕበል መንገድ እየሰጠ ሰማያት በአመፅ ክብደት እየተቀደዱ መሰንጠቅ ጀመሩ። እናም አመፀኛው ወደ ጨለማ ወደቀ፣ ወደ አዲስ ዓለም። ክንፎቻቸው ወደሚታወቀው አቅጣጫ ወሰዷቸው፣ ኃይል፣ ጦርነትና ሁከት ወደሚጠብቁበት ምድር። ሰፊና ላቀረበው ማዕበል ያልተዘጋጀችና ትጠብቅ ነበር። መውረዱ የአዲስ ዘመን መጀመሪያን አመለከተ፣ የአማልክትና የግዙፋን ዘመን መሰንጠቁ መዘጋት ሲጀምር ሰማያት ወደ ኋላ አፈገፈጉ። አመፀኛው ወደ ታች ተወረወረ። የብርሃን ንጽህና ከኋላ ቀረ፣ ከአመፅ ማዕበል ተተካ። ዓለም ከታች ትጠብቅ ነበር፣ ከላይ በነበረው አመፅ ያልተነካች። ከሰማያዊው መሰንጠቅ የወደቁት ማውረድ ጀመሩ። በአንድ ወቅት ንጹሕ የነበሩ ክንፎቻቸው በጥላ የተበከሉ ነበሩ። ዓላማቸው ግልጽ ነበር፣ የተከለከለው መውሰድ። ከታች የሰው ዘር ሰማያት ሊፈርዷቸው የማይችሉትን አስደናቂ ነገሮች ሲያሳዩ በአድናቆትና በፍርሃት ይመለከቱ ነበር። በሚያደነቅ ቁርጭ ግጭት የአመፀኛው መውደቅ ምድርን አቆሰለ። ተንቀጠቀጠ፣ ምድሪቱም ከእንግዲህ የብርሃንም ሆነ የጥላ ያልሆነ ነገር ግን በመካከላቸው ያለ ፍጡር መምጣት መስካሪ ሆነች። ከጉድጓዱ ተነሱ፣ አዲስ ነገር እንደ አዲስ ከእንግዲህ በብርሃን አልታሰሩም፣ ነገር ግን የተቀበሉት ጨለማ ኃይል አግኝቷል። ሰማያት ጠባሳዎችን አሳይተዋል። የሰው ዘርም የአመፅ ማዕበል ዓለማቸውን ሲነካ ከመመልከት ውጭ ምንም ማድረግ አልቻሉም። በጉጉትና በፍርሃት ተስቦ የሰው ዘር ወደፊት ቀረበ። አመፀኛው በመካከላቸው ቆመ፣ ድምፁ የተረጋጋ ግን አዛዥ ነበር። አትፍሩ አለ ዕውቀትን ኃይልንና አዲስ ሥርዓትን ወደ ዓለማችሁ ልናመጣ መጥተናል። ከሰው ዘር የመጀመሪያዎቹ ተንበረከኩ። መገዛታቸው የፍርሃትንም የተስፋ ጸጥ ያለ ተግባር ነበር። የወደቁትም አንድ ሆኖ ቆሙ። እይታቸው በሰው ዘር ላይ ያተኮረ ነበር። የብርሃንና የጥላን ድንበር አልፈው ነበር። አሁንም ምድር የነሱ ነበረች። እናም መውረዱ ተጠናቀቀ። የሰማያት ጸጥታ በሰው ዘር የመገዛት ሹክሹክታ ተተካ፣ የአዲስ ዘመን መባቻን እያመለክት። እናም የወደቁት መላእክት የፈጣሪን ፈቃድ በመቃወም የሰዎችን ሴቶች ልጆች በማግባት የተቀደሱትን ሕጎች ሰበሩ። ከነዚህ ውህደቶች ኒፊሊሞኖች መጡ፣ ከተፈጥሮ ውጭ በሆነ ጥንካሬና ኃይል የተወለዱ ግዙፋን፣ የእምቢተኝነት ውርስ በፍጥነት አደጉና መጠናቸውም ጥንካሬያቸውም ተወዳዳሪ የሌለው ሆነ። ምድር በእግራቸው በታች ተንቀጠቀጠች። በወጣትነታቸውም እንኳን ጥንካሬያቸው ተወዳዳሪ አልነበረውም። የሰው ዘርም በኃይላቸው ተደነቀ። ሆኖም አድናቆት ብዙም ሳይቆይ ወደ ፍርሃት ተለወጠ። ሙሉ ቁመናቸው ላይ ሲደርሱ ኔፊሊሞች በመዋሾቹ መካከል ግዙፋን ሆኑ ለአባቶቻቸው አመስ ሕያው ሐውልቶች ምድር ራሷ በመገኘታቸው ተጨነቀች። የነዚህን ከተፈጥሮ ውጪ የሆኑ ፍጥረታት ክብደት መሸከማ ወጣት በጥንካሬያቸው የሰው ዘርም መቆጣጠር ጀመሩ። ለፈቃዳቸው እንዲበረከኩ አደረጉ። የኃይል ሚዛኑ ሲቀየር፣ የኒፍሊሞች ኃይል ወሰን አልነበረውም ነበር። ነገር ግን ከኃይላቸው ጋር ጥፋት መጣ። ተፈጥሮ ራሷ ከጭካኔያቸው ሸሸች። ለጦርነት ሰለጠኑ። ውጊያዎቻቸውም ምድርቱን ያንቀጠቅጥ ነበር። ለመቅረብ በደፈሩ ሁሉ ላይ ፍርሃትን ይለኩ ነበር። የሰው ዘር በመገዛት ሰገደ፣ ጉልበታቸውንና ሕይወታቸውን ለረጃጅም ገዢዎች ለማስደሰት እያቀረቡ። ሆኖም በአምባገነናዊ ያገዛዛቸው ጥላ ውስጥም እንኳን የመቋቋም ብልጭታዎች በሰዎች ልብ ውስጥ መንቀሳቀስ ጀመረ። ኔፊሊሞች ታላቅ ጥንካሬያቸውን ምድርን ለመቅረጽ ተጠቀሙበት። የባሪያ ሰዎችን ሰራዊት በማዘዝ ሰማያትን የሚወጉ ከተሞችን እንዲገነቡ አደረጉ። በጨካኝ ጥንካሬና በማያወላውል ስልጣን ኔፊሊሞች የሰው ዘርን በባርነት ገዙ፣ በብረት አገዛዝ ስር እንዲሰሩ አስገደዱ። የሰው ዘር በፍርሃት ኖረ። የምህረትና የህይወት ተስፋ በማድረግ ለረጃጅም ጌቶቻቸው ግብር እያቀረቡ ኔፊሊሞች ለተፈጥሮ ስስ ሚዛን ወይም ለሰዎች ህይወት ምንም ግድ ሳይሰጡ በፍላጎታቸው ምድርን እንደገና ቀረጹ። ለመቃወም የደፈሩት ምሕረት በሌለው ኃይል ተጋፈጡ። እንቢተኝነታቸው በግዙፋኑ ጥንካሬ ክብደት ስር ተጨፈለቀ። ራሳቸውን የምድር ገዢዎች አድርገው አወጁ። የሰው ዘር በእግራቸው በታች ሲንበረከክ ኃይላቸው ትዕቢትን ወለደ። ከስራቸው ያለው ዓለም እየጠወለገ ሳለ እነርሱ በትርፍ ነገሮች ተጠመዱ። ሆኖም በተስፋ መቁረጥ ጥላዎች ውስጥ የሰው ዘር ህልውናቸውን ማቀድ ጀመሩ የተስፋና የመቋቋም ሹክሹክታ እያሰሙ። በኃይላቸው የታወሩት ኔፊሊሞች ራሳቸውን የማይበገሩ በልጆቻቸው በተቀረጸ ዓለም ገዢዎች እንደሆኑ ያምኑ ነበር። በሰማያት ለቅሶ ነበር። የፍጥረት ስምምነት ተሰብሮ ነበር። የተጨቆኑት ጩኸትም እንደ ነጎድጓድ ከፍ አለ። ፈጣሪ ወደ ምድር ተመለከተ፣ የፍጥረቱን መከራና በአንድ ወቅት ውብ የነበረውን ዓለም ብልሹነት አየ። ዓለም እንደ ተፈጠረችበት አልነበረችም። ነገር ግን ፍትህ እርምጃን ጠየቀ። የፈጣሪ እጅ ተንቀሳቀሰ። ምድርን ለማጽዳት፣ ሚዛንን ለመመለስ ውሳኔ ተደረገ። ሰማያትም ተከፈቱ። የማጽዳት ዝናብ የመጀመሪያ ጠብታዎች ወደቁ ማስጠንቀቂያ። መጀመሪያ ዝናቡ በረታ ወንዞችም ሞሉ ነጎድጓዱም ጮኸ ምድር ለመንጻት ስትዘጋጅ የሰው ዘር ጩኸት በማዕበሉ ተዋጣ ፈጣሪ በሙስና ባህር ውስጥ ጻድቅ ሰው ከነበረ ከኖ ጋር ተነጋገረ መርከብ ሥራ አለው ምድር ትጸዳለችና አንተና ቤተሰብ ብቻ ትድናላችሁ አለው ይቀጥላል። እስካሁን ሰብስክራይብ ካላደረጉ እባክዎን ይህን ማድረግ አይርሱም። ምክንያቱም እነዚህን ቪዲዮዎች ለመስራት ረጅም ጊዜ ስለሚወስድብን ሰብስክራይብ በማድረግ የደወል ምልክቷን በመጫን አበረታቱን።